በኋላ ፕሮግራማችን የተጀመረ ይሆናል። ዛ እኔና ባሻ በተወያየንበት ርዕስ ላይ ሁላችሁ አስተያየት ትሰጣላችሁ። አቶ ባሻ ሰላም፣ ሰላም፣ ሰላም። በሰላም መጣ ባሻዬ፣ እንኳን ደህና ቆየኝ። እንግዲህ ሰሞኑን እየተራገበ ያለውን ነገር እየሰማህ ነው። ባልሳሳት ሰማው ነው በዛ ጉዳይ ላይ አንዳንድ ነገሮችን እንወያይና በስተመጨረሻም ሰዎችን አስገብተን። እንግዲህ የአሰብ ወደብ ለትግራይ እንደሚገባ የኤርትራ መንግሥት ሰሞኑን መግለጫ ሰጠ። ከየትኛውም ሀገር ወደ ትግራይ ለመሄድ አስመራን እንደመጠቀም እያመላከተ ነው። ማንኛውም ትግራዋይ አስመራ ሲገባ ካለምንም ጥያቄ ይገባል፣ ይወጣል ውጭ ሀገር ያሉ ወንድሞ እህቶቻችን አዲስ አበባ ወርደው ወደ ትግራይ ለመሄድ መታገትም አለ። ባስ ብዙ ሰዎች እየታገቱ ነው፣ በሰላም አትደርስም። አሁን ግን ከአስመራ ወደ መቀሌ ለመሄድ ሰላም የሆነ መንገድ ነው። ሰላም ገብተህ ሰላም ትወጣለህ። ማንኛውም ትግራዋይ ወደ ኤርትራ እንዲገባ፣ ወደ ኤርትራ እንቅስቃሴ እንዲያደርግ፣ ኤርፖርትም ኤርትራ ኤርላይንስን በመጠቀም ከየትኛውም ዓለም የሚወጡ ተጋሩን በመቀበል ወደ ትግራይ በሰላማዊ መንገድ እንደሚያልፉ ነው። በኢትዮጵያ በኩል ያለውን ታውቃለህ። በአማራ ክልልም በአፋር በኩልም ወደ ትግራይ ለመሄድ ትንሽ ይከብዳል። ስለ ቀይ ባህርም አሰብን ለትግራይ ይቀርባል፣ ከአዲስ አበባ ለመቀለ ይቀርባል በሚል ነው እንግዲህ ኢሳያስ ያስተላለፉት። ባሻዬ ሰፋ ያለ ሰሜናዊ መግለጫ ይስጡ እባኮትን። በምድር ሲጠብቁን በሰማይ ሄድን እያልን ነው ሰሜናዊነት። እንግዲህ አሁን ይሄ መንገድ ዘጋው፣ በር ዘጋው፣ ወደ ትግራይ የሚሄድ ምግብ ዘጋው የሚል ነገር ትተናል። አሁን አስበው፣ ከምድር እንቅስቃሴ አልፈን በሰማይ ከፈለግን በባህር የምንሄድበትን ሁኔታ እያመቻቸን ነው። እንግዲህ ጦርነቱ ከመጀመሩ በፊት ጀምሮ ስለ ሰሜናዊነት ስንሰብክ ስንሰራም ነበር ብለን ነበረ። አሁን ህዝቡ የሚያይን ልክ እንደ ነብይ ነው። ትንቢት የተናገርን ነው የሚመስለው። ይህንን ስራ ቆይተናል ከጀመር ነው ተናግረናል አይደል ልጅ። ከዛሬ አዎ ከዛሬ አራትና አምስት ዓመት በፊት የተሰራበት ስራ ነበረ። አሁን ትንሽ ችግር ሊሆንብን የሚችለው እንግዲህ የአማራው አካባቢ ያለው ነው እንጂ በትግራይና በኤርትራ በኩል ያለውን ሰርተን እየጨረስን ውጤቱንም እያያችሁት ነው። ቅዱሳን ከዚህ በኋላ ከመቀሌ አስመራ ለመሄድ ፓስፖርት አያስፈልግም፣ መታወቂያ ብቻ ነው። ይህ መታወቂያ ምን አይነት ነው? ለጊዜው ያው ሁሉም ባለው መታወቂያ ነው። ነገ ከነጎዲያ ግን ሰሜናዊ የሚባል መታወቂያ ራሱ እንደሚወጣ ከአሁኑ ልንነግራችሁ እንወዳለን። ሰሞኑን እቺን ሁለት ሶስት ቀን አራት ቀን አማራ ባከነቃ አማራ ባከነቃ የምንለው ለዚህ ነው። ሰሜናዊነት አብቧል በሁለቱ ሀገሮች መካከል እኔ ሀገሮች ያላቸውም በሁለቱ ህዝቦች መካከል ያለው ቅራኔ ተፈቷል። ስለዚህ እንቅስቃሴው በጣም አሪፍ እየሆነ እየመጣ ነው። ሰሜናዊነት እያያችሁት ነው። አሁን ኢሳይያስ አፈወርቂ የትኛውም የትግራይ ተወላጅ ካለምንም ሀሳብ ካለምንም ጭንቀት ከፈለገ በየብስ ከፈለገ በአየር ከፈለገ በባህር መንቀሳቀስ እንደሚችል እና ገብቶ ሀብትም ንብረትም ቅርስም እሴትም እርስትም ሴትም ማግኘት እንደሚችል ሁሉ ተነግሯል። ይሄ አንድ የሰሜናዊነት እርምጃ ነው። ስለዚህ አሁን ጅቦ ይህን ነገር በደንብ መናገር አለብን ብዬ አስባለሁ። የአማራ ህዝብ ባሻይ ወደ አማራው ከመግባታችን በፊት መጀመሪያ የኤርትራ እና የትግራይ እንደ ህዝብ ግንኙነታቸው በዚህ ደረጃ ተጠናክሮ። ፍቃድም አግኝተው ባህርም ለአዲስ አበባ ሳይሆን ለአስመ ለመቀሌ ነው የሚገባው በሚል አንዳንድ መፈክሮች እያየን ነው። አንዳንድ ፀረ ድሮኖችም ሰሞኑን እየገቡ ነው። አንዳንድ ቦታዎች ያው ሚስጥራዊ በሆነ ቦታዎች ላይ እየተተከሉ ነው። በሰሜኑ አካባቢ ያለኝን መረጃ ጠቀስ ጠቀስ በማድረግ እርስዎ ይሄዱበታል። እንግዲህ በአማራ በኩል ደግሞ እነ ዘመነ ካሴና እንዲሁም ጄኔራል ተፈራ ማሞ፣ በወሎ በኩል ያለው ታጣቂ ወንድማችን መሬ ወዳጆም ሰሞኑን ጎጃም ላይ ተገናኝተው ጎንደር እንኳን ማለት ትንሽ ይከብዳል። ባሼ ታውቃለህ፣ ጎጃም ላይ ተገናኝተው ውይይት ላይ ናቸው። እኔ ትንሽ ቅር ያ ነገር ቢኖር ሶስቱ ተገናኝተው በሚመካከሩበት ሰዓት የአማራው ግንኙነት ከትግራይ ጋር ብቻ እንዲሆን የተፈቀደው ለምንድን ነው? ይሄ ትንሽ ሶስቱ የሚመካከሩበት ጉዳይ አይደለም ወይ? የአማራ ግንኙነት በአማራ በትግራዋይ ብቻ ለምን ሆነ? ሶስቱም አንድ ላይ በኤርትራም አማራም ሁሉም አንድ ላይ ተሰባሰቡ ለምንድን ነው የማያወሩበት በሚል ዙሪያ ነው። የቋንቋም ችግር ሊኖር ይችላል ብሎ ማመን ትንሽ ይከብዳል። ኤርትራውያን ምንም ትግርኛታ ጋሪ ቢሆንም አማርኛ የሚችሉ አክቲቪስቶችም ባለስልጣናቶችም እንዳሉ እናቃለን ኢሳይያስ አፈወርቂ ለራሱ አማርኛ በደንብ ይችላል የአዲስ አበባ ዩኒቨርሲቲ ነው ተምሮ ሳይመረቅ የወጣው እንደው ብዙ መናገር እንፈልግ ነበር ግን እንደው ባሻይ እርሶ ይሄዱበት እባክዎትን እባክዎትን እንግዲህ ምን አለ መሰለ ቅድም አንድም የተናገርከው ነገር አለ አሁን ትግራይ ውስጥ እንደ ድሮ ከበህ እንትን የምትልበት ነገር የለም። አሰብ የትግራይ ነች። እኔ አደለውም ያልኩት ኢሳያስ አፈወርቂ ነው። ምጽዋ የትግራይ ነች። እኔ አደለውም ያልኩት ኢሳያስ አፈወርቂ ነው። ስለዚህ ድሮን አደለም መቃወሚ አደለም። እነዚህ ሰዎች ብዙ ነገር ሊያስገቡ ይችላሉ። እኛ ተናግረናል። ታዉ ተዉ ተዉ፣ ተደራጁ እባካችሁ፣ አንድ እንሁን ብለን ነበረ። ዛሬ የልፋታችንን ውጤት በትንሹም ቢሆን እያየን ነውና በጣም ደስ የሚል ቀን ነው ለእኛ ጅቦ ሰሜናዊነትን፣ ለመን እንዲያብብ እንቅልፋችንን አተን ቀን ከሌሊት ሳንል ማቄ ልብሴ እንቅልፌ ሳንል እንደዚህ ሰርተን ዛሬ ፍሬውን በማየታችን በጣም ደስ ይላል። ቅድም አንድ የተናገርከው ነገር በአማራ ኃይሎች አካባቢ ያሉ አንዳንድ ነገሮች አሉ። እሱ የሚስተካከል ብዙ ነገር ይኖረዋል። እንዳልከው ከትግራይ ኃይሎች ጋር ብቻ ነው እየተወያየ ያለው። ከኤርትራ ኃይል ጋር ተወያይቶ እዛ አካባቢ ያለውን ሰሜን አካባቢ ያለውን እንቅስቃሴ ገብቶት ይኑ ዘመኑን ያዋጀ የእንቅስቃሴ ተንቀሳቅሰው አማራንም ከጥፋት ማዳን አለባቸው ብዬ አስባለሁ። እኛ የምንናገረው ካልገባው ግን የአማራ ተስፋው ሌላ ሊሆን ይችላል። ስለዚህ እንደ አንድ ሰሜናዊ አማራ የሌለበት ሰሜናዊን አልሰበክንም አንሰብክም፣ ሊኖርም አይገባም። ስለዚህ እንቅስቃሴው ባሻይ የአማራ ህዝብ፣ የትግራይ ህዝብ፣ የኤርትራ ህዝብ ፍጹም የምትለያቸው ህዝቦች አይደሉም። አንድ ናቸው። በሚገርም ሁኔታ እንደው አንድነታቸውን የምታየው ሁለቱም ችግር ላይ ፣ ሶስቱም ችግር ላይ ናቸው። ሶስቱም መከራ ላይ ናቸው። የአማራ እናት ለቅሶ ላይ ነች፣ የትግራይ እናት ለቅሶ ላይ ነች፣ የኤርትራ እናት እንዲሁ። ይህ ማህበረሰብ አንድ መሆን አለበት። ግንኙነት ሲባል እንደ ባለስልጣን ብቻ አይደለም ማየት ያለብን፣ እንደ ህዝብ ነው። ሁለተኛ ነገር አቦይ ስብሐት አስመራ እንዳሉ ታውቃለህ፣ መረጃውም አለ። ለምንዛም እንዳሉ ታውቃለህ፣ አሜሪካናችሁ የሚባል ያለ አስመራ ከገቡ ቆይተዋል። የአስመራ ኤርፖርት ለተጋሩ ክፍት ነው። እና እንደው ባሻይ እባኩትን ይህ ግልጽ ነው። ብዙ ሰዎች አቦይ ስብሐት አሜሪካ ናቸው የሚሉት ንጽጽራዊ ነው። ሰው አሜሪካ ሲኖር ይመቸዋል ለማለት ያል ነው እና ለአቦይ ስብሐት ከአሜሪካ ይልቅ ኤርትራ በጣም ትመቻቸዋለች። እዛ ከኢሳያስ አፈወርቅ የበለጠ ቤት ውስጥ የተሻለ ነገር ውስጥ የሚኖሩ ሰው ናቸው እና አሁን እንቅስቃሴው ጅቦ በጣም ሰፋ እያለ እየሄደ ነው ሰፋ እያለ እየሄደ ነው። እንዳልከው ቅድም ሶስቱም የሰሜን ህዝቦች ችግር ላይ ናቸው። ከዚህ ችግር ደግሞ የምንወጣው እጅ ለእጅ ተያይዘን አንተ ትብስ አንተ ትብስ እየተባባልን ነው እና እንዳልኩ ብዙ ስራዎች ተሰርተዋል። በጣም ብዙ ነገሮችን እያደረግን ነው። አሁን ትልቅ ችግር የሆነው እንዳልኩ ነው። አማራን ያላካተተ እንዲሆን ስለማንፈልግ እሱ ላይ ሞር እየሰራን ነው ያለን። አሁን ወደ መጨረሻው ስቴፕ እየሄድን ነው። በነገራችን ላይ አቶ ባሻ ጽምዶ ተብሎ በኤርትራ አክቲቪስቶች እና በትግራይ አክቲቪስቶች የተደረገው ግንኙነት በሚገርም ሁኔታ ወደ ህዝብ ወርዶ ህዝብ ፈቅዶ እና ወዶ ግንኙነቱን አጠናክሯል እሺ ግንኙነት አብሮ ለመስራት የሚለውን የአማራ አክቲቪስቶች እና የትግራይ አክቲቪስቶች እንዲሁም የኤርትራ አክቲቪስቶች ምን እያደረጉ ነው በአማራ በኩል ያለው ለምንድን ነው የአማራ አክቲቪስቶች በብዛት የንግድ የመፈመሻ ራስን ከፍ የማድረጊያ ህይወትን መለወጫ ያደረጉት ምን ነው? እንደ ህዝብ ቀረበ ብለው ሰርተው ይህንን ሶስት ህዝብ ለምን አያገናኙም? በአማራ አክቲቪስቶች የሚታየው ነገር ፍጹም የተዛባ የብሽሽቅ ፖለቲካ፣ ዛሬም የመወራረድ ፖለቲካ። ሰሜናውያን ከዚህ መውጣት አለብን። ካለፈላቸው በኋላ ከፈመሱ በኋላ የአማራን ትግል ትተናል አቁመናል የሚሉ ማህበረሰቦች እና ህዝቦች እየበዙ ነው። አማራ ህዝብ እኮ ሰው የሚያስፈልገው አሁን ነው። የአማራ ሰው አሁን እኮ ነው አክቲቪስት የሚያስፈልገው። የአማራ አክቲቪስቶች እኮ አሁን ነው ከትግራይ አክቲቪስት ጋር ማውራት ያለባቸው። እንዲህ እንደዚህ ብንልስ፣ አማራ አክቲቪስት የለውም። በነገራችን ላይ እነዚህ ነጋዴዎች ናቸው እንዳልኩ፣ የአማራን ህዝብ ለማዋረድ የአማራን ህዝብ ለመብላት የአማራን ህዝብ ለማንቋሸሽ፣ እንጂ ጭራሽ አክቲቪስት የለውም። አሁን እንደምታያቸው ሁሉንም አክቲቪስቶች ማየት ትችላለህ። የአማራ ወይ የሀብታም ናቸው ወይ ፌመስ ናቸው ወይ ደግሞ የሆነ ነገር ሆነዋል። ምንም የአማራን ህዝብ የጠቀሙት ነገር የለም። እና የአማራ አክቲቪስቶች መባላቸው ራሱ ያሳዝናል። ብር ሲጠፋ ብቻ መጥተው አማራ ተበድልሃል ቁስሉን እየጎረጎሩ ገንዘብ እያገኙ መልሰው ይከዱታል ለዛ ነው አሁን የህዝብ ለህዝብ ግንኙነቱ በደንብ መጠንከር ያልቻለው ከዛ ጋር ምክንያቱም እነዚህ ሰዎች ከትግራይ እና ከኤርትራ ህዝብ ጋር የአማራ ህዝብ አንድ ከሆነ ገንዘብ ያጣሉ የአማራ ህዝብ እስከ መቼ ነው መነገጃ መሸቀያ የሚሆነው በዛ ላይ የአማራ አክቲቪስት የሚባሉት እርስ በርስ እንኳን አይግባቡም ካያቸው ቤትም ቦታ ተቃራኒ ሀሳብ ሊኖር ይችላል። በትግራይ በኩል አሁን ተቃራኒ ሀሳብ አለ፣ ግን እንዲህ ጎልቶ አታየውም። የአማራ በጣም ብዙ ናቸው የተከፋፈሉት። ባሻ እዚህ ጋር ላቋርጥ። ልዩነት አላቸው። የሰው ልጅ ልዩነት ሲኖረው ነው ትልቅ ሀሳብ የሚፈጠረው። ልዩነት ተጋጭተው ነው አንድ የሆነ ምሰሶ የሚፈጠረው። የኤርትራም አክቲቪስቶች ልዩነት አላቸው ጌድ ና ሀመዱ ምናምን የሚባሉ ግን ቅድሚያ ለህዝባቸው ነው የሚሰጡት። ይሄ ነው ልዩነቱ። የአማራ አክቲቪስት ግን ቅድሚያ ለራሳቸው ነው ልዩነታቸው፣ ለኪሳቸው ነው በቃ ልዩነታቸውን፣ ለጥቅም ነው ልዩነታቸው፣ ለገንዘብ ነው ልዩነታቸው። ይሄ ነው የአማራ አክቲቪስቶች። ለምንድን ነው እንደ ትግራይና እንደ ኤርትራ አክቲቪስቶች ተቀራርበው የማይሰሩት? ሰሜናዊ ጋድ ሆኗል፣ እውነት ሆኗል። ሰሜናዊነት እንደ አማራ የሌለበት ሰሜናዊ የለም ብለን እኮ ነው የምንደርቀው እኛ ከነ ደብረ ጽዮን ጋር ስንገናኝ እኮ ሁሌ የምናነሳው አጀንዳ ይሄ አይደል አቶ ምንም ስህተት የለውም አማራ የሌለበት የአማራ አክቲቪስቶች መንቃት አለባቸው መስራት አለባቸው ነው ከዛ መልስ የሚሰጠን እንዴት ነው ይህን ህዝብ የምናቀራርበው ከብሽሽቅ ፖለቲካ ከምናምን ይሄድበት ሁልጊዜ ከነደብረ ጽዮን ጋም በኤርትራ በኩል ካሉትም ጋር ዙም ውይይት ስናደርግ ሁልጊዜ ጥያቄያችን አማራ የሌለበት ሰሜናዊነት አንፈልግም ነው የምንለው። እነሱ የሚጠይቁን ግን የታል ይሉናል። ይህንን አሁን ማምጣት ያልቻልን እዚህ ጋር እየመጣን እኮ እኛ ቁጭታችንን ነው ንዴታችንን ነው እየተናገረን ያለ ነው። አማራ እየተበላ ነው። አክቲቪስት የለህም። ማንን ወክለን እዛ ጋ እናውራ? እና ጅቦ በእውነት ነው የምልህ የዙም ስብሰባችን ላይ ሁልጊዜ ነው ማወራ። ሁልጊዜ በቃ የሚቆጨኝ ነገር እንዴት ነው አማራን እንደነዚህ አይነት አክቲቪስት ለህዝብ የሚቆም አክቲቪስት የሌለው? እስከመቼ እስከ መቼ ነው? የእኛም ጥያቄ እኮ ከሆነ ጊዜ በኋላ እኮ ውድቅ ይሆናል። ምክንያቱም አማራን ያላካተተ ሰሜናዊነት የለም ካልን አማራን የሚወክል ከሌለ እንዴት ነው የሚሆነው? ስለዚህ የአማራ ህዝብ ነቅቶ ዙም ላይ ካደረግናቸው ስብሰባ መካከል ታስታውስ ከሆነ የኤርትራና የትግራይ አክቲቪስቶች ቀርበው ስለ አንዳንድ ችግራቸው ካወሩ በኋላ ቁስላችንን፣ ችግራችንን ተጠያቂነት ይኖረዋል። አሁን ግን ህዝብ ለህዝብ እንገናኝ የሚል ታላቅ ቃል ተናግረው ነበር። ሁሉም ችግር አለብን ተቋስለናል፣ ተዳምተናል ግን እንጠየቃለን ብለው ራሳቸውን ለተጠያቂነት አሳልፎ የሰጡ ናቸው። አሁን ግን ስድድቡ ብሽሽቁ እዚህ ጋር መቆም አለበት ብለዋል። የአማራ አክቲቪስቶች እነማን ናችሁ? ወደፊት ቀብረባችሁ ከሰሜናውያን ጋር የምትወያዩት የአማራ ትላልቅ ጄኔራሎች ትላልቅ የጦር መሪዎች በቡድንና በእንትን ተከፋፍላችሁ ከመሳደብ እነሱን ከማንቋሸሽ ውጭ እንዴ ዘመነ ካሴን እኮ የሚሰድብ አማራ እኮ እየተፈጠረ እኮ ነው። መሬ ወዳጁን የሚሰድብ አማራ እኮ እየተፈጠረ ነው። ጄኔራል ተፈራ ማሞን የሚሰድብ እኮ እየተፈጠረ ነው። ባሻይ እሱ አሜሪካና፣ አውሮፓ፣ አረብ ሀገር ቁጭ ብሎ የትኛው አክቲቪስት ነው ከትግራይ አክቲቪስት እና ከኤርትራ አክቲቪስት ጋር ቁጭ ብሎ የሚያወራው አንድነቱን፣ ባህሉን ከልዩነታቸው ይልቅ እኮ የሚያቀራርባቸው አንድ እኮ ነው። ባሻ ይህን ይዘን እንዴት ነው እዛ ዙም ላይ የምንቀርበው ሰሜናዊነት? እንዴት ነው አሁን ትልቁ ችግር የሆነው ምንድን ነው? ጀነራሎቹን አሁን የአማራ ታጋዮቹን አሁን ዘመነ ካሴን ጀነራል ቦምቦሊ ነው ብሎ የሚያዋርድ አማራ አክቲቪስት በተፈጠረበት ዘመን ላይ አማራ ባክህ ንቃ እያለን እኛ እየተናገርን የማይሰማ ከሆነ ችግር ነው። ሁሉም በአማራ ላይ ተንጠልጥሎ የግል ሀሳቡን ለማንጸባረቅ ነው የሚፈልገው እና ይሄ መቆም መቻል አለበት። እኛ እየታገልን ነው እንዳንድ ሰሜናዊ አማራን ያላካተተ ሰሜናዊነት ይቅር አይሳካምም እያልን ነው። ይህንን ስንል ግን የአማራ ህዝብ ሊያግዘን የምንፈልገው እነዚህ ጀነራሎችን የሚያዋርዱ የአማራን ህዝብ ታጋዮች ያሉ የሚሳደቡትን ከጫንቃው ላይ ማንሳት መቻል አለበት። አራት ነጥብ። ይሄ ለድርድር የሚቀርብ አይደለም እና ሰሜናዊነት እንዲያብብ አማራ መግባት አለበት። አማራ እንዲገባ ደግሞ እነዚህ በአማራ ላይ ተንጠልጥለው ገንዘብ የሚሰሩ አማራን በስድብ ያሳወቁ ሰዎች መወገድ መቻል አለባቸው። ይሄ የመጨረሻው ሰዓት ላይ ነን። ከዚህ በኋላ የሚቀረውን ትንሽ ስራዎች ነው። ነገሮች እየለዩ ነው። ነገሮች እያለቁ ነው። ሰሜናዊነት ለአራት ዓመት ከታገልነው በኋላ ብርሃኑን እያየን ነው፣ እየሰፋን ነው፣ እየ አንጸባረቅን ነው እና ትውልድ ይድን ዘንድ ሰሜናዊነትን መቀበል አለበት። አማራ ተነቃ ዘንድ መንቃት ግድ የሚሆንበት ዘመን ላይ ደርሰናል። ጅቦ፣ ከዚህ በኋላ የምናስረዳው ነገር የለንም። እባክን ሂድበት። እንግዲህ ምእመናን፣ እንደምትሰሙት ነው። ይህ የባሻዬ ቃል እውነት ነው። ሰሜናዊ አንድነት ተፈጥሯል። የሰሜናዊ አንድነት የተፈጠረው በትግራይና በኤርትራ መካከል ብቻ ሊሆን አይገባም። አማራ የሌለበት ሰሜናዊነት ፍጹም ፍጹም ደስታም፣ ሰርግም፣ ፊሽታም የለውም። አማራ የሌለበት አደለም አገር ክለብ ራሱ ይደብራል። አማራ የሌለበት አደለም አገር ሰርግ እኮ ያስጠላል እኮ እኛ እዛ ቀርበን እኮ የሚገጥመንን እኛ እኮ ነን የምናውቅ። እኛ እኮ ነን የደረሰብን። እንዲ አማራ የሌለበት እምቢ እኮ ነው እያለን ያለን። እግዚአብሔር ትግራይ ትግርኛ ተጠናክሮ እንዴት ነው አማራ የሌለበት ሰሜናዊ ሀገር አይሆንም ሊፈጠር ይገባል ብለናልነት። ተዉ እየተፈጠረ ያለውና እየሆነ ያለው ነገር አስጊ ነው። እባካችሁ። እንዴ እውነት፣ የአማራ ህዝብ እኮ አሁን እኮ አደጋ ላይ እኮ ነው። ወጣቶች በድሮን የሚያልቁበት፣ እናቶች በወታደር የሚደፈሩበት ስለ አማራው መጮህ ማልቀስ ሲገባን አንዳንዶች እኮ በቡድን ተከፋፍለው እርስ በርስ የሚሰዳደቡበት እኮ ነው። አንዳንዶች እኮ በዚህ አማራ ጭንቅ ላይ ባለበት ሰዓት እኮ የአማራን ትግል አቁሜያለሁ የማንም ታጣቂ ደጋፊ አይደለሁም የሚሉበት እኮ ነው። አንዳንዶቹ እኮ ጭራሽ አማራ የሚባል አላቅም እኔ ብሔርተኛ አይደለሁም ኢትዮጵያዊ ነ ብሎ የተነሱበት እኮ ነው። ይህንን ህልማቸውን ይህንን ቅዠታቸውን ይዘው የአማራን ህዝብ አነቃንህ ብለው በእሱ ፈምሰውበት ዛሬ መከራ ላይ ሲሆን፣ ዛሬ ችግር ላይ ሲሆን ፊታቸውን ያዞሩበት የአማራ አክቲቪስቶች ናቸው የበዙት። ሰሜናዊ አንድነት ያስፈልገናል ስንል መከራውን እሳቱን እየተቀበልን ያለ ነው እኛ ነን እኛ ነን እኛ ነን ከትላልቅ ባለስልጣናቶች ጋር የምንሟገተው የምንጣላው ቀን በቀን ቀን በቀን ታውና እስኪ አምጡ አንድ ሰሜን ሰው እየተባለን ከሆነ እስኪ አንድ የአማራ አክቲቪስት አምጡ እስኪ አንድ አምጡ እግዚአብሔርን እየተባለን ከሆነ ምን ሆነ ነው? ከብሽሽጥ ነው ታ ይሰማል። ባሻይ ያለብንን አደጋን ቀጥል የአማራ ትግል ከዘፈንና ከገጣሚ ትግል ማውጣት መቻል አለብን። ከዚህ በኋላ በግጥምና በዘፈን የሚቀየር አማራነት የለም። ስለዚህ ሁላችሁ ምን እንደ እያዘኑብን ነው። ዙም ላይ እኮ የምንጠየቀው ነገር እኮ በጣም የሚያሳዝን ነገር እኮ ነው። አቦይ ስብሐት ምንድነው ያሉን በቀደም፣ እውነት የአማራን ሕዝብ በዚህ ደረጃ በድለ ነው አሉ። እንደዚህ አልታረቅም ከፋኝ ምናምን የሚለው ጅቦ ይሄ እኮ ቀልድ አይደለም። ይሄ የተለፋበት ብዙ ነገር የተሰራበት የህልውና ጉዳይ የሃይማኖታችን ጉዳይ ነው። የአማራ ህዝብ መንቃት መቻል አለበት። ምርጫው አንድና አንድ ነው፣ ወይ ሰሜናዊ መሆን ነው። አዳምጤ ባሻ፣ ሰሜናዊ አንድነት ካልመጣ የመጣው ትግራይ ትግርኛ ነው። ትግራይ ትግርኛ አቅም ኑሮት ስሩን ሰዶ እንደ ህዝብ አንድ ሆኗል። የአማራው እጣ ፈንታ የሚሆነው መበተን ነው አደለ? እንዲህ ሰሜናዊነት ካልመጣ በሰሜናዊነት አማራን ለመበተን እ አማራዎቹ ተዘጋጅተዋል። እ ራሳቸው በሚገርም ሁኔታ አንዳንድ አክቲቪስቶችን ማየት ትችላለህ። ጎንደሬው ሊገነጠልብን ነው፣ ክልል ሊሆንብን ነው፣ ካልወጋ ነው፣ ካልበላ ነው የሚሉ ናቸው። መንደርና ሰፈር እየጠሩ ትልቅ አክቲቪስት ለመምሰል የሚሞክሩ ናቸው። ወንድሜ፣ የመጣው ዝሆን እኮ በእግራችን ውጦ አንገታችን ላይ ነው ያለው ምላሳችን ብቻ ነው የሚያውረው። እናስብ። አሁን እኮ ችግር የሆነው አንድ አማራ አንድ አቧራ እያሉ እየመጡ እየተደራጁ እኮ በዙር እኮ መሳደብ ነው የያዙት። ዛሬ ጎንደሬውን ከሰደበ ነገ ጎጃም ይሆን። አሁን በጣም እኔ እውነት ነው የምልህ የአማራውን ትግል በደንብ እያየሁት ነበር። እና አንድ አቧራ የሚባሉት እነዚህ አንድ አማራ ነን ብለው ወሎዬን እየን ሰብስበው ጎጃምን ያሰድቡታል። በጣም እኮ ነው የሚገርሙ። ወሎዬው ተነግተሃል። እንዲነ እንዲነ ጎጃሙን ሲሰድብ ይውላል። አንድ ሳምንት እንደዛ ካስተዳደጉት በኋላ ጎንደሩ ጋር ይሄዱ እና ደግሞ ሸዋውን ያስተዳድሩታል። አረብ አካቹ ንቁ። አማራ ሰሜናዊነትን ካልተቀላቀለ ሁለቱ ተቀላቅለው አማራ ሳንድዊች ለመሆን ዝግጁ ነው ወይ ነው? ከዛ ጋር ሰዓት ከዚህ ጋር ሰዓት ተጣብቀ የትም ነው የምትቀረው። እኛን መስማት እኛን ማዳመጥ ግዴታ ነው። አሁን የጠነከረ የደነደነ ጉልበታም እንቅስቃሴ እያካሄድን ስለሆነ የአማራ ህዝብ አክቲቪስቶችን ከራስ ላይ አራግፈ ሰሜናዊነትን ተቀብለ ወደፊት አሁን ሰው እያስገባ ማወያየት እንችላለን። እሺ ምዕመናን በጣም እናመሰግናለን። ይህ ሰሜናዊ አንድነት ቆይታችን ይህን ይመስል ነበር። በሰሜናዊ አንድነት የማይቀላቀል ሰው መጥፊያው፣ መበተኛው፣ መቆረሻውና መቋደሻ ነው የሚሆነው። ሰሜናዊ አንድነት ቀላልና ቀልድ እንዳይመስላችሁ ቀላል እና ቀልድ እንዳይመስላችሁ። አብይ አህመድ የተባለው የሰሜኑ ጠል የትግራይ ጀኔራሎችን ለሁለት ከፍሎ ትግራዋይነትን ለሁለት ከፍሎ አማራነትን 17 ቦታ ላይ ከፋፍሎ ሰሜኑን አዳክሞ ለማጥፋት የበላይነትን ሊጎናጸፍ የሚያደርገውን ነገር በሰሜናዊ አንድነት ብቻ ነው የሚከሽፈው። ብቻህን አራት ኪሎ አትገባ። የማይሆነው አይሆንም እኮ። የትን አንተ ማነ ምን እያረክ ነው? የምታውቀው መረጃ ምን አለ? እኛ ከትላልቅ ጄኔራሎች ጋር በመወያየት በመነጋገር ነገ ጧት የሚፈጠረውን ነገ ጧት የሚፈጸመውን ነገር እየነገርን ነው። ትግራይ ትግርኛ እጅ ለእጅ ተሳስሮ ድንበራቸውን አፍርሰው ግንባቸውን ንደው በየብስም በባህርም በአየርም ግንኙነት እያደረጉ ነው። አንድ ትግራዋይ በየብስ ወደ ኤርትራ መግባት ይችላል። የአሰብን ባህር ይጠቀማል። ከሳውዲ አረቢያም፣ ከአሜሪካም፣ ከተለያዩ ዓለማት በኤርትራ አየር መንገድ ተጉዘው ወደ መቀሌ መሄድ ይችላሉ። ከአስመራ መቀሌ ስትሄድ ምንም አይነት ፍተሻ የለም። ከአዲስ አበባ መቀሌ ስትሄድ ግን ልትታገት ትችላለህ። ታግተህም ብዙ ብር ልትጠየቅ ትችላለህ። በአፋርም በኩል ሆነ በአማራ ክልል በኩል ፍጹም ሰላማዊ አይደለም የኢትዮጵያ ግዛት። ከቀን ወደ ቀን ለትግራዋይ እየጨለመች እና እየደበዘዘች ነው። በኤርትራ በኩል ብርሃን እየፈነጠቀች ነው። ይህንን ወዶ መቀበል ነው። በትግራይ ሉዓላዊነት ትግራይ ትግርኛ ተነስቷል። ሰሜናዊነት እንዲነሳ እንስራ። በመጨረሻም የምትለው ነገር ካለ በልና፣ ሰዎችን እያስገባን እናወያያለን። በመጨረሻ ትንሽ ቅድም ስሜታዊ ሆኜ ነበር። ይገርማል። ሳስበው ወደፊቱን ነገር ትንሽ ስሜታዊ ያደርገኛል። ትንሽ ተረጋግቼ ለማውራት ልሞክር። ሰሜናዊነት እመኑኛ፣ አብቧል። ትልቅ ደረጃ ደርሷል። ከፍ እያለ ነው። በጣም ከፍ እንዲል የአማራ ሕዝብ ያስፈልገናል። ስለዚህ ነቅታችሁ የሚመጣብንን አደጋ በቀላሉ እንድንከላከል ሶስቱ ብሔሮች አንድ ላይ ሆነው ሰሜናዊነትን ካንጠናከሩ ኒኩለር ካለው ህዝብ ጋር ሁላ ልንዋጋ እንችላለን። በዚህ ደረጃ ነው ኃይላችን። ስለዚህ መንቃት የእናንተ ፋንታ ነው። እኛ ተናግረናል። በብዙ ትላልቅ መድረኮች ላይ አማራም ይግባበት ይወከልበት ብለን ተከራክረናል፣ ያቅማችንን በሚዲያውም ላይ በሳይበር ላይ ያሉ የአማራ ታጋይ አክቲቪስት ነን የሚሉ ነጋዴዎችንም ለማስወገድ ብዙ ታግለናል። አሁን ወይ የመጨረሻው ስቴጅ ላይ ስለደረስን ብትከተሉ ተከተሉ፣ ባትከተሉ ግን የሚመጣውን ተቀበሉ የምንልበት ደረጃ ላይ እየደረስን ነው፣ እና ያ እንዲሆን አንፈልግም። ሰሜናዊነትን ከአማራ ውጭ ማየትም አንፈልግም። ስለዚህ መንቃት አለበት ትላሉ ህዝቡ። እሺ ባሻይ፣ ስለሰጡን ጥልቅ ውይይት፣ ህዝቡን ያነቃል፣ ያበረታታል የሚሉትን ቃል አድርገዋል። ትግራይ ትግርኛ ጨርሷል። አማራን ለማሳተፍ እየጣርን ነው፣ እየሞከርን ነው። አንዳንድ ትላልቅ ጄኔራሎች እና የጦር መሪዎች ይህንን ትግል ተቀላቅለው ውይይት ላይ ናቸው። ውይይቱ ግን በአክቲቪስቶች መጠናከር አለበት። ውይይቱ ግን እንደ ህዝብ መገናኘት አለበት ነው። የኢትዮጵያ የመጨረሻው ጠቅላይ ሚኒስትር አብይ አህመድ እንደሆኑ ሁላችሁም ኢትዮጵያውያን እየመረራችሁ የምትውጡት ነገር ነው። ከአሁን በላይ ኢትዮጵያ የምትባለው ነገር በሰሜን እና በደቡብ ተከፍላ የምትኖር ሀገር ነች። በጣም አመሰግናለሁ። ሌሎች ሰዎችን በማስገባት እንወያያለን። በጨዋ ደንብ ነው ስንወያይ፣ መሳደብ አይቻልም፣ ስሜታዊ ሆኖ መናገር አይቻልም። ተከባብረን ተዋደን እንደ ሰሜናዊ ጨዋነታችን ነው ማውራት የምንፈልገው። ስለማያገባን አናወራም። ስለ ደቡብም ሆነ ስለምንም አናወራም። ስለማያገባን አናወራም። ባሻዬ አንዳንድ ሰዎች ጥያቄ ካላቸው ጥያቄያቸውን ትመልሳለህ። ሰዎችን አስገባለሁ። አመሰግናለሁ።